ሀይሚዬ አምራ መጥታ ልናለች። እንኳን መጣሽ፣ እንኳን በሰላም መጣሽ፣ እንኳን ተወለድሽ እንበላት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሀይሚዬ መጥታ እንግዲህ አሁን ቪዲዮ ዩቱብ መንደር ስገባ ደስ ደስ የሚል ነገር ደስ ደስ የሚል ነገር አለ። ዛሬም ደስ የሚል ቪዲዮ ነው ምንጠብቀው እላችኋለሁ ውዶቼ። እንኳን በሰላም መጣሽልን እንኳን ተወላያርሽ በሏት እንግዲህ ብሩኬ ያለው እውነቱን ነው ማለት ነው። እውነቱን ነው በቪዲዮ የተናገረ ያለው ሰሞኑን ትላንት ከትላንት ወዲያ እየተናገረ ያለው እውነቱን ነው። ደርሰዋል። የት ይሁን የት ይሁን የት ይሁን፣ ኢትዮጵያ ላይ ነው ወይ ዱባይ ላይ ነው እንጠብቃለን። እንግዲህ አስራ አንድ ሰዓት ሲሞላ ስድስት ሰዓት ሲሞላ እንጠብቃለን ማለት ነው። እንኳን በሰላም መጣሽ። ፈገግ ብላለች። ደስ እንደሚላቸው ሙሉ ተስፋ እናደርጋለን። እንግዲህ ብሩኬ የምንለዛው እና ውዶቼ፣ እና ልዩ ነገር አለ፣ አዲስ ነገር አለ። በተስፋ እንጠብቃለን። ጠብቁ እንግዲህ ጠብቁ ሲሉ እኛ እኮ በጎች ነን እነሱን መጠበቅ ነው ስራችን። ሌላ ነገር የለም። ጠብቁ ሲሉን እነሱን መጠበቅ ነው እንግዲህ። የቡታጅራ ዩቱበሮች እኮ ገደሉን ሰሞኑ፣ ዘንድሮ ዘንድሮ ዘንድሮ ዘንድሮ ገደሉን። እንግዲህ ሀይሚዬ ፈገግ ብላ መታለች። ከምር ነው የምላችሁ። ፎቶ እራሱ በጣም ነው ደስ የሚለው። በጥሩ ሁኔታ ነው እንግዲህ እየተደረገ ያለው ኢትዮጵያ ውስጥ አይመስለኝም፣ ዱባይ ሳይሆን አይቀርም እንደተባለው ብሩኬ ተናግሯል። እንግዲህ ብሩኬ ተናግረዋል፣ በቀደም ማለት ነው። ዱባይ ሲጀመር ለነሱ ብርቅ አይደለም፣ ሄደው አሉ። ባለፈውም ቆይቶ ነው የገቡት። አሁን ደግሞ ልደቷን እንግዲህ እዛው እንደሚያከብሩ ሙሉ ተስፋ እናደርጋለን። ደስ በሚል ሁኔታ ነው ለብሳ ፏ ብላ አረካቷ ራሱ በጣም ደስ የሚል ነው። እንግዲህ ቲክቶክ ላይ ቢሆን፣ ኢንስታግራም ላይ፣ ዩቱብ ላይ ራሱ እኔ ኢንስታግራም ነበር የገባሁት መጀመሪያ ከዛ ሰውጣ ዩቱብ ላይም አለ። ጨረቃ ጨረቃ መስላ ማለት ነው። እና በተስፋ እንጠብቃችኋለን። የእኛ ስራ እኮ እነሱን መጠበቅ ሆነ፣ እነሱን መጠበቅ። ሌላ ስራ አጥተናል። የማዳም ስራ ራሱ እየረሳን ነው። ትንሽ የቆየ እና ውዶቼ ብሩኬና ሀይሚ እንግዲህ አይለያዩም አንድ ላይ ፏ ብሎ አንድ ላይ እንደሚያከብርላት ሙሉ ተስፋ አረጋለው እርግጠኛ ነን እና እና ያበደ ነገር አለ ኢንስታግራም ስገባ ልዩ ልዩ ነገር ነው ያለው ዩቱብ ላይ እንደዛ በተስፋ እንጠብቀላላችኋል ውዶቼ እናንተ አይታችሁ አይታችሁ አይታችሁ ጨርሳችኋል ለእኔ ገና ነው እንግዲህ የነጋልኝ እንኳን ደስ ያላችሁ፣ ላችኋለሁ ዛሬ ደስ በሚል ሁኔታ ነው ያለችው። እንግዲህ ሀይሚ አምሮባት ደምቃረ ልዩ ሆነ። ኢትዮጵያ ውስጥ አይመስለኝም፣ ከሀገር ውጭ እንደተባለው ዱባይ ላይ ሳይሆን ነገርም ዱባይ ላይ ነው። እንግዲህ ዱባይ ያላችሁት በዝግጁ በዝግጁ ጠብቁ። እና ውዶቼ ለቤት አዲስ የሆናችሁት ሰብስክራይብ አርጉ፣ ነባር የነበራችሁት ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ውድ የሀገሬ ልጆች ላችኋለሁ።